ዘራፍ በል ሳይንቴ ከቦረኖች ወዲህ ማዶ ከደቡብ ጎንደር ድንበር ከመቅደላዎች ባሻገር ከለጋምባዎች ባማተር ከወግዴዎች ራስጌ ብዙ ሺህ ዓመት የኖረች ሀገር የአማርኛ ቋንቋን ወልዳ ያሳደገች የኢትዮጵያ ኩራት ሰገነት የሆነች መኩሪያ መከበሪያ ታሪክ ማንነቴ፣ ዘራፍ ዘራፍ በል አንበሳው፣ ዘራፍ በል ሳይንቴ ተማሪዎች የኖሩብሽ ምድር የሊቃውንት ቦታ የቅዱሳን አገር አምሃራ ሳይንቷ አንቺ እኮ ነሽ። ጅባር ፈረሱን ሲጋልብ ሀገር የሚያስቀና የነሆርን ሜዳ ያላየው ይና በወፋንጭ ማርያም በአስት ዮሐንስ አሸንጋይ ይጣልኝ አለሁበት ድረስ ዘራፍ ዘራፍ መሳለም ታይቶ ማይጠገብ ድንቁ ሙዛዋሻ አሻ የሊቃውን አገር ሁሉን ማስታወሻ። ወለል ያለው ፊቷ ልክ እንደ መቆመስ ወለል ያለው ፊቷ ልክ እንደ መቆመስክ ትምጣ የሳይንቷ የምታውቅ የሰው ልክ ዋሽቸም ከሆነ ልከሰስ ልወቀስ። ምስክሬ ናቸው ዋስልገኝ ሚካኤል መለስ ሳንቃ ጊዮርጊስ። ዘራፍ ዘራፍ በል ሳይንት መንፈሴ ይታደስ እንደ ሽፋን ዋሻ እንደ ባርሄ ማርያም በደብረ ሳሌዳ በቅዱስ ዮሐንስ አገር ቢያስምለኝም ዘራፍ ዘራፍ በንሳይንቴ ጀግና እንዳንተ የለም። ጉሬዛ ጊዮርጊስ ስንዴ አምራቹ ሰገራት ሳታው ይበሩ የሚመጀቡበት የሲናሩ መርገፍ የሲናሩ መርገፍ የጉግሱ ጨዋታ የሲናሩ መርገፍ የጉግሱ ጨዋታ ጸበሉ የሚፈውስ ከጅንቱ ማታ የፈረስ ባራቦ ታምረኛው ቦታ ፍየልና በጉ ሙክቱ አደናግር ማርና ስንዴያቸው ሁሉንም የሚያኖር ጨርቆስ ቤጃ ማርያም የራስ ያዘው ሰፈር ዘረፍ ስለላ አስታና ገመራው የሁሉ ከለላ ማርና ቅቢያቸው የአገር መታወቂያ ጭላዳ ጭላጋ ገብርኤል ፈረስ መጋለቢያ ቀበቶው ዝናር ነው ምንሽሩ ጌጡ አረንዛው ጓሜዳ የሳይንቴ ፈርጡ ወንዝ ግር ጊዮርጊስ ወግ ሚካኤል ደጉ ዘራፍ በል ሳይንቴ ባለ ወግ ማረጉ ትሙክቱ በጋጣ ባባ ተክለ ሃይማኖት፣ ወግዴን አልጣ የአባይ ጎረቤት ጎጃም ተሻጋሪ ነጭ ጤፍ ማሽላ ወገኑራ ኗሪ፣ ሲሸልል ሲፎክር ፈሪና አስደንባሪ ምንሽርጌጡ ነው፣ ምንሽርጌጡ ነው፣ ትራስ ነው ዝናሩ ፈርፈር የማርያም ያነች በሽሎ ዳር ሰው ተፈቃሪ ደግ የገራገር የመቃይ የዋሁ የመቻቻል መንደር፣ እምዬ እምዬ አይነ ማርያም ታሪክሽ ማማሩ ተንጎባለላፋ ፍሮቢት አድባሩ ዘራፍ ዘራፍ በሳይንቴ ውስጠቷ የሚያምር የሚያምር የአጼ ገላውዲዮስ የአጽም ማረፊያ የሊቃውንት አገር የታሪክ ሰገነት መንበረ ፀባኦት፣ የታቦታ ታምባ የአበው ምስጢራት እኔ ማህሌቱ የሚዘረፍባት ሦስት ሺህ ዓመት በላይ እድሜን ያስቆጠረች በዘመነ ኦሪት የተመሰረተች የተመመመ ደብረ አቦ ዮሐንስ ታሪካዊ ቦታ የሎዛ ጊዮርጊስ አትክልቱ በተፈታ የስንዴ ዳቧቸው ከፍትፍት የሚያስንቅ የስንዴ ዳቧቸው ከፍትፍት የሚያስንቅ ወንዝ አበባ ገብርኤል ብዙውን የሚያፈልቅ ዘራፍ ዘራፍ በሳይንቴ ግሩም አምባ ፈሪት ሁሉ ማንችን ያድንቅ የመቃ የመቃና ውቅር የሙክት የቅቤ የወተቱ ዳኛ የአባቶች ወግ ባህል የአንካ ሴጢነኛ ጽዋ እዋ እዋ መጀም ብሎ ምቀኛን ቀባሪ ቄስና ቃልቻው ተተ መረዳዳት እንጂ ክፋት የማያውቁ የቅኔው መፍለቂያ የአጼው መናገሻ ዘራፍ ሳይንቴ የሁሉ መታያ ታሪክ ማስታወሻ የታቦር ጎረቤት ድንቅየው ሁርሞ የእርጎ መጣፈጥ በዓይን ያጠግባል ቀድሞ የአጼ የኩኑ አምላክ ችሎታ አደባባይ የማይጠገበው የዳጋት ትሚታ የሊቃውንት መንደር ስሙ ማይረሳ የዷት ሚካኤልም እይታው ሲነሳ ሲተኩስ ሲተኩስ የማይስት ፍቅሮ የሚያሳሳ ዘራፍ ዘራፍ በል ሳይንቴ ዘራፍ የኔ አንበሳ ሙዝና ሸንኮራው ትርንጓቸው ጣፋጭ ኢሎግጤፍ አምራችሁ ለኑሮ ሽ ጊዮርጊስ የገዛዛ ማርያም የተክለ ሃይማኖት ጸበሉ የሚፈውስ ሽፋል መድሃን ያለ ምልቄታ ያገር ራስ ዶቃና በራራ ሽሆት በሩ መጀን ካለ ያገሬ ሰው ከመሬት ጠባይንም ወርቃማ ነው ቱፍታው